ቢያንስ ቢያንስ ማለት ነው። ቦስን አታከብሩትም እናንተ ልጆች። ኧረ ልጅቷ እንዳለችው የምረት ሁለቱ መታሰር አለባቸው። የእውነት መታሰር አለባቸው። ታስረው መገረፍ አለባቸው። የምር ሁለቱም አንድ ቤት ታስረው ማለት ነው ይወጣላቸው ነበረ። መፈከነካከትም ከሆነ መድባደብም ቢሆን ይወጣላቸው ነበ በምግብ መቅጣት ምናምን ማለት ነው እና የምር እንዲህ ጭራሽ እኮ ሚዲያ ላይ መጥተው እየተሰጡ እኮ ነው እንዲህ፣ እንደዚህ ሚዲያ የማያወራ ቃላት ስታወሩ አይደብራችሁ፣ አይቀፋችሁም? ለእናንተ ራሱ እንዲህ። ኧረ በስመ አብ ለአንደበታችሁ! ኧረ ተቆጠቡለት! ኧረ ተውተው፣ ወይኔ ምን አይነት ቡዳን የበላችሁ የመሰላችሁ ለአንደበታችሁ ቁጡ የሆናችሁ ልጆች ማለት ነው። ምን ነካችሁ? የምር ምንድን ነካችሁ? በነገራችን ላይ ያው ሚዲያ ላይ ፊትለፊት ስለሚታዩ የሁሉም ሰው አንድ አይን አንድ ስላልሆነ አይፈረድባቸውም። ግን ደግሞ ሁለት ወር ሁሌ መበሻሸቅ፣ መናናቅ፣ ፉክክር ምናምን ይሄ በጣም ነው የሚደብረው። ለቤተሰብ ማሰብ ለጓደረ በስማም፣ ቢያንስ ቦስን አታከብሩትም? ሽማግሌ ምስኪና አሳዘነኝ በመሀል ገብቶ እንትን አለው። ግን ደግሞ እኮ ያስቀውኛል፣ ዘና አድርገውኛል ማለት ነገሩ ያስቃል፣ ዘና አድርጋል ማለት ሳይሆን በቃ ነገረ ስራቸው፣ መናደዳቸው፣ መበሻሸቃቸው፣ እልህነታቸው፣ ያለመሸነፋቸው ያ ፍቅር እንደሆነ ያስታውቃል። በነገራችን ላይ ቅዱስ ንግግሩን እንትን እያደረገ ነው እየቆጠበ ነው የሚያወራው። በመሀል በመሀል ነው የሚያወራው፣ ምክንያቱም ቦታውን ስለሚያቅ ማለት ነው። የተቀጠረው እሱ ለስራ ነው። ሶ በዚህ መሀል የሁለታቸው ፍቅር እየገመተ ነው ማለት ነው። እናንተ ናችሁ የምታጣብሷቸው። እናንተ ኮ ባጃቸው ኦዲየንስ፣ የእውነት በጣም ነው የምትገርሙት። እና ሀይሜ ራሱ ትስቅባቸዋለች። ትላንትና ኮ ብላቸዋለች ያንን ሰው ማንነቱን ሳታቁ ልትናገሩ አትችሉም። ስለዚህ ተቆጠቡ ብላቸዋለች ትላንት ራሱ ማለት ነው። ስለዚህ ተቆጠቡላቸው፣ እስኪ ተቆጠቡላቸው። በቃ እና እስኪ ትልቅ ሰው ሆኑ እስኪ የምትጽፉትን የምታወሩትን ትልቅ ሰው ሆኑ። የእውነት እናንተ በዛሬ ምናልባት ቅዱስ ባይመጣ ሁለታቸው ብቻ ሰላም አይወርድም። አሁን እንዴት ነው ሰላም የሚወርደው ብትሉኝ ማለት ነው በቃ ሁለታቸውን ብቻ አይሚ እና ብርኬ ሁለታቸው ከካሜራ ጀርባ አውርተው እንጂ የእውነት ነው የምላችሁ። አሁን እንደ ሶስተኛ ነው አራተኛ ነው ለማስታረቅ ካሜራ ፊት የቀረቡት እና ቦስ፣ ሁለት ቀን ቀርበዋል፣ ሶስት ቀን ነው ሁለት ቀን ቀርበዋል። እና ማንንም አያስታርቃቸውም ራሳቸው ሲሸነፉ ራሳቸው ነው የሚታረቁት እንጂ የእውነት በዚህ ሞመንት እኔ ይታረቃሉ ብዬ አላስብም። እረ በስማም በ የእነሱ ልኩ በስማም በስማም። በጣም ነው የሚከብደው። እና በሁለቱ እልህነት በቃ የሌለ መስመር እየሳቱ ነው። በኋላ ደግሞ በዚህ ከቀጠለ የምር ያስፈራል። ማርያምን ቂም ነው የሚያተርፉት። አላደለ ብቻ ከአሁኑ ከአሁኑ እንትን ትልቅ ሰው መግባት አለበት ብዬ አስባለሁኝ ከካሜራ ጀርባ ማለት ነው እና እንደዚህ ሆነው ባያመጧቸው ደስ ይለኛል። ለምሳሌ አሁን ትላንትና ካሜራማኑ ራሱ ማለት ነው መቁረጥ ያለበትን ነገር አይቆጥርም አይቆርጥም ማለት ነው። እና እንዳወሩት ነው ሚጭ ነው። እኔ ትላንትና ነው የታዘብኩት። የምር ትላንትና ሙሉን አዳምጡት እስኪ መወራት የሌለበትን ነገር ነው። ካያችሁት መቆረጥ ያለበት ነገር መቁረጥ መውት ያወሩ ላፊ ሲያወሩ ዛሬ ቦስ በጣም ነው የተመቸኝ። ማርያምን ላፊ ሲያወሩ አይታቸዋል ካሜራ አቁም አቁም ሲለው ማለት ነው። ምን ያህል የጓደኛ ደግሞ ጥግ ነው የሁበት ቦስ፣ ይመችክ የእውነት እግዚአብሔር አምላክ ካንተ ጋር ሆኖ እነኝህ ልጆችን ወደ ፍቅራቸው እንድትመልሳቸው እግዚአብሔር እርዳ ማለት ነው። እናንተም ባለኮሜንታተሮች ተረጋጉ፣ አረጋጉት። እሺ፣ ማንም በመረጠው ትዳሩ ይመራል ማለት አይደለም። ስለዚህ